ሀይ ጋይስ ስኔናችሁ ሰላም ናችሁ ወይ እኔ ጋ ሁሉ ሰላም ነው እግዚአብሔር ይመስገን ሙሉዓለም ነኝ ዛሬ የሆነ ቪዲዮ ዩቲዩብ ላይ አየሁኝ እሱም ደግሞ ሰይፉ ሾው ላይ ትናንት አንዲት እህታችን በኢትዮጵያዊነቷ የምታምን በሩጫ ብዙ ሽልማቶችን ያመጣች ልጅ እንዲሁም ደግሞ እውነት በጣም አላቅም። እግሯ ሁሉ ተራርጦ ስትሮጥ ጫማ በርቷት ያመጣችውን ገንዘብ ለሀገሯ ለዛውም ለሀገሯ አስጠርታ ኢትዮጵያን ከፍ አስደርጋ፣ በቃ አይ ምን እንደም። በነገራችን ላይ ብዙ ጊዜ አሁን ላይ ማለት ነው ከአሁን ከእንግሊዝ ሀገር የሚመጡ ሰዎች እግዚአብሔርን ነው የሚላችሁ። ከአንድም ሶስት አራት ሰው ኢትዮጵያ እኮ በሩጫ ትታወቃለች፣ በሩጫ በጣም ጎበዝ ናችሁ ምናምን እያሉ በጣም ብዙ ሰው የሆነ እንትን ሲሉ ደስ ይለኛል። እኔ ማለት ነው፣ እንኳን እሷ ማለት ነው። ሽልማት አግኝታ ብዙ ነገር አግኝታ አላቅም፣ ለሀገሯን ከፍ ያደረገችው የሆነ አንደኛ ቦታ ስትሸለም ያለውን ስሜት ልነጋችሁ አልችልም። እኛ እንደዚህ ከሆነ ያለውን ስሜት እሷናት የምታውቀውና በፍቅር ስም ቀርቧት አግብቷት በሰርግ ከዛ ተፋቶ ንብረቷን ወስዶ እሱ የራሱን ህይወት እየኖረ እሷን እያስለቀ እና እሷ አሁን ላይ ችግር ላይ እንዳለች ጎዳና ልወጣ እንደሆነ ቤቷ በሐራጅ ላይ እንደሚሸጥ እየተነገራት የግድያ ሙከራ ተደርጎባት ኢንተርቪ ስታደርግ ስሰማ የእውነት ነው ምላችሁ በጣም አዘንኩ። በጣም ማለት ነው እና ብዙ ጊዜ አረብ አገር ያለች ሴት ናት የምትሸወደው ምናምን በብዛት። እና እንደውም አረብ አገር ያሉ ሴቶች በጣም ጠንካራዎች ናቸው። በጣም ማለት ጠንካራዎች ነን ነን ። ምክንያቱም ብዙ ጊዜ አንሸወድም። እንዶ ከአስር ሶስት አራቱ ናችሁ ቢሸወዱና በብዛት የተለያዩ ዓለም ሀገር ላይ የሚኖሩ እህቶቻችን ይሸወዳሉ። ብዙ ጊዜ ግን በአረብ ሀገር በምን በምንሰራ ሰዎች ነው የሆነ ድራማም ሲሰራ ፊልምም ሲሰራ ምንም ሲደበቀ የአረብ ሀገር ሴት የአረብ ሀገር ሴት እግዚአብሔርን ዩቱብ ላይ ብገቡ እንዳለ ርዕሱ የአረብ ሀገር ሴት ነው። ይሄ ደግሞ ሁላችሁም ታውቁታላችሁና በየትኛውም ደረጃ ሁኑ፣ በየትኛውም አቅጣጫ ሁኑ፣ በየትኛውም ሕይወት ሕይወታችሁን ምሩ፣ በየትኛውም ዓለም ላይ እናንተ ኢትዮጵያኖች ወይም እኛ ሴቶች በተለይ በጣም ነው የምንሸወደው። ያ ማለት ልላችሁ የፈለኩት የአረብ ሀገር ሴት ብቻ አላለች የምትሸወደው፣ የትኛውም የትም ሀገር የሚኖር ሰው ይሸወዳል። የእውነት እኔ በጣም ያሳዘነችኝ እግዚአብሔር በቃ አስባችሁታል። አም ነው ከሱም አልፎ የገዛ እናቱን እቤቷ አስገብታት ያንን ቤት መልሶ ለሱ ልጁ የና እሷ እንግዲህ አስቡት። እሷ ለአማቷ ቤት ሰጥታት፣ እሱ ግን ለእናቱ እንደሸጠላት አድርጎ ስንት አይነት ሰው አለ? በፈጣሪ፣ እኔ እምላችሁ፣ ግን እኔ የኢትዮጵያ ወንዶች ግን ምን አስባችሁ ነው? ግን ምን አስባችሁ ነው? ምን አስባችሁ ነው? ጋይስ፣ እኔ እንዴት ነው እኔ ብዙ ጊዜ የማስበው የእውነት፣ ስንት አመት ልንኖር በተለይ የሰው የሰው ገንዘብ የሰው ንብረት የሰው ሀቅ የምንወስድ ሰዎች ስንት አመት ልንኖር ነው? ስንት አመት በዚህች አለም ላይ ልንቆይ ነው? የእውነት ቢያንስ እንኳን መቶ አመት እንኳን አልሞላም እኮ የእውነት ነው የምላችሁ እኔ አሁን አያቴ መቶ አምስት አመቷ ነው አለች እግዚአብሔር ከዚህ በላይ የሚጨምርላት አሁን ያለው ወጣት ግን ሀምሳ እንኳን የሚሞላ ሀምሳ እንኳን አመት አይቀመጥም ገባችሁ እና ጋይስ የእውነት በየትኛውም ቦታ ብትሆኑ የሰው ገንዘብ አትመኙ፣ ሰዎችን አትመቀኙ። የሰው ሀቅ የሰው ነው። በቃ የሰው ሀቅ የሰው ነው። የሰው የሆነ ነገር የሰው ነው። ምንም አይሰራላችሁም፣ አትመኙ። የእግዚአብሔርን አትመኙ። ይች ልጅ እንዴት እንዳሳዘነችኝ! አምስት መኪና አስራ አንድ ቤት ያላት ሴት አሁን ምንም በቃ ምንም ማለት ነው። አስቡት፣ ሰርታ እንዳሰራች ደክማ እንዳደከመች። እኔ አሁን ብዙ ጊዜ ማጣት ክፉ ነው። አግኝታችሁ አትጡ የእውነት አግኝታችሁ አታጡ። እንዳጣችሁ ብትቀሩ ይሻላል። አግኝታችሁ ከምታጡ ማለት አግኝታችሁ ከምታጡ አጥታችሁ እድሜ ልካችሁን ብት ብትነው ይሻላል። ለምን መጀመሪያ ኑሯችሁ ብዙ ተንገግ ያድረገጋችሁ ቤት ያላችሁ፣ መኪና ያላችሁ እየበላችሁ እየጠጣችሁ እየኖራችሁ ተመስገን እያላችሁ የሆነ ሰዓት ላይ ግን የኔ ብላችሁ ባመናችሁት ሰው ላይ የሆነው እንዳልሆነው ሆኖ ማየት የእውነት የሚያም እንዲያው ሚያም ነገር የለም። አንዳንዶቻችን ፍቅረኛችን ተለየን 100 ሺህ ብር፣ 50 ሺህ ብር እንደዚህ ወሰደብኝ ብለን ብዙ ልጆች ለቅሶ ላይ እናያለን። ያለን ግን ከዚህም የሚባስ አለ። ለዛውም አምስት መኪና እንደገና 1 11 ቤት